አባ ልጆች ናችሁ፣ መጣላት የለባችሁም ብሎ ከማ ከዚች ከሊያሾ የምትባል ማለት ነው መጥቶ አናገረኝ። እኔ ሰው አከብራለሁ፣ ሰው ለማክበር ማንም እኔን አክብሮ ለመጣ ማንም እኔ ከማ ጋ እንደ ጠላት ምወጋጋው ምንም ምለው የለኝም። እቺ ሴትዮ ሊያሾ የምትባል እንዲ ኪኪ ኪኪ ነክታብኝ ለማስመሰል ማልቀስ እስቲ እናንተ ሚዲያ ላይ ነው ያላችሁት እኔ ልጄን ሳትነካ ልጇን አነካውም ሶሻል ሚዲያ ላይ ጸቢ የለን እኔ እሷ የኒማኛ ገብተን አንድ ላይ በሆንን ሰዓት ላይ የልጄ ጉዳይ ተነሳ ገብታ ከነይኖ ጋር ቁጭ ብላ ፈትፍታ እሱ አልበቃ ብሏት ወታ። ዩቱብ ሰርታ ስለም እድሜዋን እንኳን አጣርታ ሳታቅ፣ ወጥታ ያው ሁሉ የቀባጠረች እሷ። ኦኬ አልነከዋትም፣ አልጣብ የለንም። ወጥታ የተጣለችው እንትን ላይ እሷ ናት። ሚዲያ ላይ ሰው ሁሉ የሚያውቀውን ሀቅ ነው የምናገረው። አልደረስኩባትም፣ አልነከዋትም። ምናልባት ደንቆሮ ስለሆነች ስለማይገባት ልጅ ሕፃን ሲሆንና ትልቅ ሲሆን ልዩነት ያለው ከመሰላት ወደፊት ልጇ ስታድግ ልታክ ትችላለች። ምናልባት የእኔ ልጅ ሀያ ምናምን አመት ስለሞላት ትልቅ ናት ብላ አስባ እና ችግር የለም ስትነካ የሚል ጭንቅላት ካላት አዶን አንደርስታን ልጄ ነብታብኛለች። ሀያቴን ይሰንጥቀኝ የእናቴን ስጋር። ሲጀመር እኔ ልታረቅ አይደለም ትዝ ብላኝ በህይወቴ ላስታውሳት የማልችል ሰው ናት። በአካል ተገናኝተን አናውቅም። ጓደኛዬ አይደለች ምንም አይነት ስቶሪ የለን እማቃት እዚህ ፕላትፎርም ላይ ስትለፈልፍ የሆነ አረብ ሀገር ቁጭ ብላ ስትለፈልፍ አውቃታለሁ ሜቢ ፌስቡክ ላይ በዚህ መልኩ ነው ማውቃል ሌላ የተለየ ስለ እሷ እማውቀው ታሪክ የለም ምን የለም ጸብ የጀመረችው እሷ እችላለሁ ብላ ማንን ነክታ ልጄን ሮማን ልጇን ስትነካ እሷ የሚያማት ከሆነ ለምን የሰው ልጅ ትነካለች? እኔ ነኞ እየነካኋት? የእኔ ልጅ ትልቅ ስለሆነች ለሮማን ችግር የለም ብሎ ያላት ጭንቅላቷ ግንግ ይሰራል። እቺ አንጎል ፈቶ ማናባሽ ልጅ ንኪያለሽ? ልጅሽ እንዳትነካ፣ ልጅሽ የምትወጂ ከሆነ የሰው ልጅ ለምን ትነኪያለሽ? የኔ ልጅ ትልቅ ስለሆነች ፈትፍተሽ አውርተሽ የማታቂው ሁሉ ቀባጠሽ አውርተሽ ስጨርሺ እኔ ያንቺን ልጅ ስሰድብብሽ ኬኳን ሰድባታለች። እሰድብልሽ ከፈለግሽ አሁንም ከፍ ዝቅ አድርጌ ጠርጌ ሰድብልሽ። እንኳን አንቺ ኮሶሮ እየቀጠቀጥሽ በወተት ለምታጠጫን ልጅሽ ቀርቶ ትበላለች ብለሻል አደል? በረሮ ለምታቢያት ልጅሽ ቀርቶ እኔ ኦርጋኒክ ምግብ ኦርጋኒክ እያበላው ያሳደግኳትን ልጆቼን ሰድበሻል። አንቺ ታያት ምቲ፣ ምን አባሽ ነው፣ ምተዋት። እናትሽ ድንጋይ ትብላ። አንቺን እራሱ እንዳልረግጥሽ። አንቺ ኮቸሮ ኮቸሮ ይሄ በረሮ እያበላሽ ያሳደግሻል ልጅሽን ሰደበች ብለሽ ምትናደጅው አንቺ እኔ ኦርጋኒክ ምግብ ላይ ለንደን ላይ ስንት ጥበቃ ባለበት የትኛው ትምህርት ቤት ይሻላችኋል? ተብለው በእያንዳንዱ ትናቸው በነጮች በእንግሊዝ ነጮች ዋትዚር ፕሮብሌም አዩ ሃፒ አዩ ኦኬ ተብለው በስን ጠንክብካቤ ያደገችውን ልጄ ስትናገር እንኳን እኔ ጸጠር አንቺ በረሩ አብልተሽ በሶሻል ሚዲያ ታሪክ ታይቶ የማይታወቅ ጠረጴዛ ላይ በረሮ በረሮ በወተት እየቀጠቀጥሽ ያጠጣሻ ልጅሽም ብንናገራት ምን እንትን አለው። ጽዳት ጠብቀሽ ቤትሽን በረሮ ከጽዳትም ይመጣ ነው። በረሮ መጠበቅ ያልቻልሽውን በረሮ ቀጥቅጠሽ ያበላሻል ልጅሽ ተናገሩብኝ ስትይ አታፍሪም? ከኔ ልጅ ጋር ስታወዳድሪያቸው አንቺ ለምን ልጅ ተናገሩ ሰው ልጁን እንዲናገሩበት የማይፈልግ ሰው የሰው የልጅ የሚባል አጀንዳ ላይ መግባት የለበት። ልጄን ቀድመሽ የነካሽ አንቺ። እኔ አልነካውብሽ እና የአንቺ ልጅ ወርቅ። ለዛውም በበረሮ ጭማቂ ያደገች ልጅ ቀርቶ እኔ በለንደን በለንደን ምድር በእንክብካቤ ያደገሽ ልጄን ወተሽ አፍሽም ሞልተሽ ዩቱብ ላይ ሳይቀር ተበጥርቀሽ ለፍልፈሽ ስታበቂ አንቺ ቅርታ ባልጠየቅሽበት አንቺ መማላልሽበት ደፍረሽ እ ነቅታት አለች። እኔ እኔ ሲጀመር እንኳን ልታረቅሽ አደለም ትዛትኝም። እኔ መታረቅ ምፈልግ እኮ በወቅቱ አንቺ ሊገሉኝ ነው ሊይዙኝ ነው ያልሽ ጊዜ ቤት አይዞሽ አለን ልሽ ያልኩሽ ሰው በደቦ ሰው ሲያጠቁት ስለማልወድ ነው። የዛን ቀን የገባት ወድጅሽ አደለም ምን አደለም። እንደ ሰው እንደ ትንኝ ያህል እንኳን ትዝም አትይኝ ሰውነሽ በላይፌ ላይ በህይወቴ ላይ ኢትዮጵያ ልገባ ስትል እንደ ባገኟቸው ምሉ ሰዎች አሉ። ከዛ ውስጥ አንቺን የለሽም፣ ትዝም ብለሽኝ አታውቂም። ነገር ግን ሶሻል ሚዲያ ላይ እንደ ደቦ ሰው ተሰብስቦ ሰው ሲያጠቁት እንኳን አንቺን አደለም ይቺ ለሀጫም። አማራ ሞተ ብላ ሻምፓኝ የጠጣችሁ ጂጂክ እያራሱ ማን ነው? ሆዴ ተለየኝ ብላ እንደ ሴት አሳዝናኝ። እሷ ቤት ገብቻለሁ እኔ ችግር የለብኝም። ከማንም ጋር እንደዚህ ክርርብ የምጣላ ሴትም አደለው። ቢኮዝ እየታባታችሁ አቃችኋል ነው። በአካል አንገናኝ፣ በጉልታ እንደራረስ፣ በምና እንደራረስ። እዚህ ንፋስ ላይ ለምንጣላው ሶሻል ሚዲያ ኬት አባታችሁን ቂም በቀል ቪዲዮ የ600 ዓመት ቪዲዮ ይዞ እንደዚህ፣ እኔ እንደዚ እንደዚህ አይነት ጥላቻ እቺ ማተቤም አላስተማረችኝም፣ እቺ ኦርቶዶክስ አላስተማረችኝም። እግዚአብሔር እጁ ላይ ተቸንክሮበት ሚስማር ሳይነሳ የሚሰራቁትን አያውቁምና ይቀርበላቸው ያለ ያችን ኦርቶዶክስ ነው መከተለው። ስለዚህ ከማናችሁ ጋር የከረረ ቂም በቀል ወየው ወየው የሚያስብል ጸብ የለኝም። በነካችሁ ልክ ግን እነካሃለሁ። ሮማን ብለህ ጠርተህ ስትጣላኝ ሮማን ብዬ ረግጠሃለሁ። ኦርቶዶክስ ብለህ ስትነካኝ በመጣህበት ሃይማኖት ረግጠሃለሁ። ሃይማኖቴን ካነካ ሃይማኖትን አነካው። ብሔር ግን ለመወዳት አገሬ ለምሳሳላት አገሬ ለኢትዮጵያ ስል ብሔሬን ብትነኩ ብሔራችሁን አልነካም ብዬ ሰባት ሺህ ሰው ላይፍ ባለበት የዛሬ ሁለት ዓመት ሊሞላው ነው ቃል ገብቼ በማዕተቤ ስለማልኩ ተናግሬ አላቅም። ብሔር ነክቼ አላቅም። እኔም ቤት ብሔር የሚሳደብ ሞዴሬተር ለሁሉም ብሔር ሰጥቼ በሞዴሬተር አጥፉ። እኔ ቤት ብሔር ማንም ሰው እንዳይሰድ ብዬ አስቁሚያለሁ። ለምን ብሔር መሳደብ አንተ መስሎ እንደ ቀልድ ሮማን ጉራጌ አንቺ ግማታም ጉራጌ ትለኛለህ። አን ስሳደብ እዛ ጋር የሚቀየመው እኔን ስትሰድብ ሁሉም ጉራጌ ፔኑ ይገባዋል። እኔ አፌን በምረጭበት ሰዓት ሁሉም ይገባዋል። በዛ የተነሳ ፊሊንጉን ስላየሁት ኖ እኔ እንደ አዲስ አበባ ልጅ በሰማንያ ስድስቱ ብሔር ብሄር ውስጥ የመጡ